የተዋበ እጅግ የተሽቆጠቆጠ መኖሪያ ስፍራ ማለት ብቻ አይደለም ገነት። እንደዛም ሆኖ ግን በዋናነት የሁሉ ነገር ባለቤት የሆነው እግዚአብሔር ከአዳም ዘር ጋር ሲሆን ነው። የእግዚአብሔር መገኘት ሲኖር ነው ገነት። ሰላም ለእናንተ ይሁን ውድ ወገኖቼ። እግዚአብሔር አዳምን ሲፈጥር አዳምን የፈጠረው በመልኩና በአምሳሉ ነው። ኦሪት ዘፍጥረት ምዕራፍ አንድ ቁጥር ሀያ ስድስት ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እግዚአብሔር ሰውን የፈጠረው በመልኩ ነው ስንል መልክ ሕይወትን ባህሪን ይወክላል። ምሳሌ ደግሞ ይህው አካላችን እንደ እግዚአብሔር ምሳሌ ነው። ምንም እንኳን እግዚአብሔር አካል ባይኖረውም አዳም በእግዚአብሔር አካል ምሳሌ ነው የተፈጠረው እና እግዚአብሔር አካሉ ምን ይመስላል ብለን ብንጠይቅ አካሉ የሰው አካልን ይመስላል። ባህሪው እንደገና ህይወቱ እግዚአብሔር ለዘላለም ነዋሪ ነው። እግዚአብሔር ለዘላለም ነዋሪ ስለሆነ ሰው ለዘላለም ነዋሪ እንዲሆን አድርጎ ነው የፈጠረው። የመጀመሪያው አዳም አዳም አታድርግ የተባለውን ነገር አድርጎ ኃጢአትን ሰርቶ ከእግዚአብሔር ባይለይ ኖሮ ከእግዚአብሔር ጋር ለዘላለም ይኖር ነበረ። ነገር ግን አዳም ከዚህ በፊት እንደተነጋገርነው እግዚአብሔርን አስቆጥቷል። እግዚአብሔርን ስላስቆጣው እግዚአብሔር ለጊዜው ከገነት አውጥቶት ከገነት ውጪ እንዲቆይ ከእግዚአብሔር መገኘት ውጪ ማለት ነው። በነገራችን ላይ አዳም ከገነት ውጪ መኖር ማለት ከእግዚአብሔር መገኘት ውጪ ነው የኖረው። አሁን ግን ለአዳም ሌላ እድል ተሰጥቶታል። ይህ ሌላ እድል የተሰጠው ምንድን ነው? አዳም እንደገና ወደ ገነት የሚመለስበትን መንገድ እግዚአብሔር እየሰራ ነው። ይህ የገነት መመለሻው በር ምንድን ነው? በየት በኩል ነው ሰው ወደ ገነት የሚመለሰው? በየት በኩል ነው የአዳም ዘር ወደ ገነት የሚመለሰው? ወደ ገነት መመለሻ በር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከሰማይ የመጣ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ የእግዚአብሔር ህይወት ነው ለሰው ልጅ የተሰጠ እግዚአብሔር በሮሜ 6፥23 ላይ የአጢአት ደሞዝ ምንድን ነው ይላል። የአጢአት ደሞዝ ሞት ነው። የእግዚአብሔር ጸጋ ስጦታ በልጁ በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። ስለዚህ ወደዚህ ወደ ዘላለም ሕይወት የእግዚአብሔር አይነት ሕይወት ለመግባት ፍጹም ሰው የሆነው ከሰው የተወለደው ሰላሳ ሶስት አመት ተኩል በምድር የኖረው ስለ ሰው ልጅ ኃጢአት ደግሞ ራሱን አሳልፎ በፈቃዱ የሰጠው ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ስለ ሰው ልጅ አጢያት ወዶና ፈቅዶ በመስቀል ላይ በመሰቀል ደሙ ከውስጡ ፈሶ አልቋል። ደሙ ከውስጡ ፈሶ አልቆ ተፈጽማል። የዓለም አጢያት ተፈጽሟል። በቃ አጢያት ተወግዷል። ስለዚህ ለሰው ልጅ ሁሉ ምህረት ተደርጓል። እግዚአብሔር ምሕረት አድርጓል። ይህንን ምሕረት የመቀበል ያለመቀበል የሰው ድርሻ ነው። የተቀበሉት ይህንን ህይወት ያገኛሉ፣ ወደ ገነት ይመለሳሉ። እግዚአብሔር ወደ ገነት ሰዎችን ለመመለስ ገና አልተፈጸመም፣ ገና አላለቀም። ይህ ሰዎችን የማደስ ዓላማ ላይ ነው። እግዚአብሔር አሁን ያለው ሰው ሁሉ ታድሶ የእግዚአብሔር ጊዜ በሚደርስበት ጊዜ ፈጽሞ በሙላት አካላችን፣ ነፍሳችን፣ መንፈሳችን፣ ሁለንተናችን ተመልሶ ወደ ገነት ገብቶ ከእግዚአብሔር መገኘት ጋር ገነት ማለት እኮ ቀድም እንደተናገርኩት የእግዚአብሔር መገኘት ዋናው የእግዚአብሔር መገኘት እንጂ አንድ የተዋበ እጅግ የተሽቆጠቆጠ መኖሪያ ስፍራ ማለት ብቻ አይደለም ገነት። እንደዛም ሆኖ ግን በዋናነት የሁሉ ነገር ባለቤት የሆነው እግዚአብሔር ከአዳም ዘር ጋር ሲሆን ነው። የእግዚአብሔር መገኘት ሲኖር ነው ገነት። ያለ እግዚአብሔር መገኘት ገነት ቢሆን ገነት አይደለም፣ የእግዚአብሔር ገነት የእግዚአብሔር መገኘት እሱ ነው ገነት። ውድ ወገኖች እንግዲህ እግዚአብሔር ለሰው ልጅ ያሰበው መልካም ነገር ሆኖ ሳለ ያ ባለጋራችን ዲያብሎስ የታሰበልንን ነገር እንዳናገኝና ደስተኞች ሆነን ለዘላለም ከእግዚአብሔር ጋር እንዳንኖር ቢያደርገንም እንኳን እግዚአብሔር እንደገና መንገድን አዘጋጅቷል። ይህ መንገድ ኢየሱስ ክርስቶስ ነው። ሕይወትም ደግሞ ለሰው ልጅ ሕይወት የሚሰጥ ከሰማይ ሕይወትን ይዞ የመጣ ለሰው ልጅ ሕይወትን ያካፈለ የሰው ልጅ ይዞ ደግሞ ወደ ሰማይ በሰማያዊ ስፍራ ባብ ቀኝ ያስቀመጠ ኢየሱስ ነው። ኢየሱስ ክርስቶስ እኛ ወክሎ በሰማያዊ ስፍራ ባብ ቀኝ ስለተቀመጠ እኛ ሰማያዊውን ሕይወት አሁን ተካፍለናል በኢየሱስ ያላመን ማለት ነው ያመን ማለት ነው ሶሪ፣ በኢየሱስ ክርስቶስ ያመን ሰማያዊ ህይወትን ተካፍለናል። ያላመን ደግሞ ይህንን ሰማያዊ ህይወት ለመካፈል ወደ ኢየሱስ ክርስቶስ መምጣት አለብን። ኢየሱስ ክርስቶስን መቀበል ማለት ትክክለኛ ህይወትን ማግኘት፣ የእግዚአብሔር ህይወትን ማግኘት። ህይወት የሆነው የዘላለም ህይወት ራሱ እኮ እግዚአብሔር ነው እንጂ ሌላ አይደለም። እግዚአብሔር የሚሰጠን የራሱን አይነት ህይወት የዘላለም ህይወት ነው፣ በልጁ በኢየሱስ ክርስቶስ በኩል የሚሰጠን። ይህንን ህይወት የሚሰጥ አማራጭ መንገድ የለም። ይህንን ህይወት የሚሰጥ ልጁ ኢየሱስ ክርስቶስ ነው። ባለፈው እንደጠቀስኩት ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም ይላል። በኢየሱስ ክርስቶስ በኩል ነው እንግዲህ ህይወት የምናገኘው እንጂ ሌላ አማራጭ መንገድ የለም። ስለዚህ ውድ ወገኖች፣ ወይ ያመናችሁ ህይወት አግኝታችኋል፣ ያላመናችሁ ደግሞ እንድታገኙ ኑ ወደ ኢየሱስ ክርስቶስ ብዬ ጋብዛችኋለሁ። ወደ ኢየሱስ ክርስቶስ እንድትመጡ ጥሪ አደርጋለሁ። ጌታ ኢየሱስ ክርስቶስን ተቀበሉ። ህይወትን ተቀበሉ። ከእግዚአብሔር ህይወት ጋር ተቀላቀሉ። ለዘላለም ከእግዚአብሔር ጋር ትኖራላችሁ። ህይወት ኢየሱስ ክርስቶስ ብቻ ነው። ሃሌሉያ! ኢየሱስ ጌታ ነው። ሰላም ለእናንተ ይሁን።